ድሬዳዋ ነኝ ያለሁት እና በጃኒ ጉዳይ ጠዋት ስንመጣ ፈርተን ተንቦቅቦቀን ነበረ። ምክንያቱም የድሬዳዋ ሕዝብ በጣም ተናዷል። በቃ በእርግጠኝነት በእሷ ጉዳይ የመጣን ሰው ተነካክተው ነው ያባሩት ብለን ነበር ያሰብነው። ግን ካሰብነው በተቃራኒ ያገኘነው ነው የድሬዳዋን ሕዝብ እጅግ በጣም ደስ የሚል ሕዝብ ነው። ስንሰማ የነበረውን ነገር ማየት ችለናል ማለት ነው። አንዳንዴ ያላሰባችሁት ነገር ሲሆን የሚሰማችሁ ስሜት በቃ ልነግራችሁ አልችልም። እና ትልቅ ምስጋና ለድሬዳዋ ህዝብ እና ለድሬዳዋ ፖሊስ ዲፓርትመንት በጠቅላላ፣ ከዋና ኮሚሽነር፣ ምክትል ኮሚሽነር እንዲሁም ኮማንደር እንዲሁም ኢንስፔክተር በእውነት ትልቅ አክብሮት እና ምስጋና ማቅረብ እፈልጋለሁ። በግሌ እኛ ያልጠበቅነውን ግብዣ ያልጠበቅነውን ነገር ያልጠበቅነውን እንክብካቤ ስላደረጋችሁልን። በጣም የገረመኝ ነገር የድሬ ድሬዎች በጠቅላላ እስር ቤቱ ላይ ተከምረው ምንም ቤተሰብ እዚህ ላይኖራት ይችላል ብለው ምግብ ይዘው ሊጠይቋት የመጡ የድሬ ልጆችን ፍቅር ያሳያችሁን በዓይናችን አይተናልና እጅግ የሚገርም ፍቅር ነው። ሰው እንዴት የበደለውን ሰው በዚህ ልክ ይንከባከባል? እና ድሬዎች ትለያላችሁ በእውነት በአይኔ ያየሁትን ነገር ነገም ዛሬ መመስከር እፈልጋለሁ። ጃኒ እህታችን እንግዲህ የድሬ ህዝብ ሁሉም ይቅርታ አድርጎላት ወደ ቀድሞ ነገሯ እንደምትመለስ ባለሙሉ ተስፋነን። የድሬ ሰዎች ፍቅር መሆናችሁን በአካል ተግኝተን መጥተን አይተነዋል ማለት ነው። ያደረገችው ነገር ለሁላችንም ቲክቶከሮች ትምህርት የሚሆንና ዝም ብሎ እንደመጣልን እንዳናወራ ትልቅ ትምህርት የሚሆን ነገር ነው ያስተማረችን። ድሬ ድሬ መጀመሪያ ፍቅር አስተምራናለች። ዛሬ ደግሞ ስርዓት ያለው ወሬ እንድናወራ ስላስተማረችን እናመሰግናለን ማለት ነው። ድሬዎች፣ ቃል የለኝም ዛሬ። ድሬ ዳዋን ያለ ነው። እስከ መቼ እንደምንቆይ አናውቀውም። ፍቅሯም የሚለቀንም አይመስለንም። ጃንዬን ደግሞ አፉ እንደምትሏት ባለሙሉ ተስፋ ነኝ። ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ለመላው ለኢትዮጵያ ህዝብ አድርሱ። በጣም እናመሰግናለን ለሰጣችሁን ክብር ድሬ። ስለዚህ ልጅ በልጅነት ነው የምለው። ለዚህ ነው ጋይስ፣ እኔ አሁን ባገኘሁት አጋጣሚ በኤርኩ በቦታ አንድ ልጅ ቁጭ ቁጭ እያደረኩ የምመጣው ልጆቼ፣ ገባችሁ አይደል? እኩዮቼ ሊሆኑ ፈልጋል። አሁን ሁለቱ ልጆቼ ሁለት ጥያቄ ጥያቄ እዚህ ጋር ማለት ነው በወጣትነት መውለድ ከፈለግ ናዩም ወጣት ናት፣ አንተም ወጣት ነህ። ብትወዱ ደስ ይለበል። በየሄድኩበት ስደን ያገኘሁትን ዠልጣሉ አልኩ። እንዴ ወጣት ምናምን ገብቶሻል ኤክስፒሪየንስ ከሱ ጋር አልፈልግም እንጂ ፈልጋለው። እንዲህ ነው የምትለው። ግን ጆናኔ ያገኘውን ሁን ለሞደል ካሰብኝ ነገር ለልጅ ያስባሉ

ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ሄደችው ዛሬ ሄዳለች። ወደ ድሬዳዋ ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች፣ አንደኛ ነገር ጃኒ በጣም ትንሽ ልጅ ናት፣ ሁለተኛ ነገር ቤተሰቧን እናቷን የምስረዳ ልጅ ናት፣ ሶስተኛ ነገር ደግሞ ይህ ሁሉ ጣጣ ይመጣል ብላ አይደለም፣ ሁላችንም ይቅር ብለናት እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክህን እባክህን አጥፍታለች፣ ስተሰርታለች አዎ፣ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባክህን በቃ እባክህን እባካችሁን የድሬዷ ህዝቦች የድሬዷ የሀረር ልጆች በክፋት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው፣ በይቅርታ እናንተ ይቅርታ ብታደርጉም ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ ትከሻሽ ወርዷል። አውቄ ነው ካወረድኩት። አንገት ስላለኝ የምታዩ ይሄ የሞዴሊስት አንገት ስላለኝ ፋራ ሰገጤ ወርዶ አይደለም፣ ፈልጌው ነው እንድታይ። ሞዴል መሆኔ እንድታቂ ነው፣ እንዲያሳየውሽ ይሄ መውረዱን አጥቻው አይደለም ፋራ ሰገጤ ስታይል ነው። አሰሪ ፎቶ አንሽኝና ልከሽ፣ አሰሪው አንገት ካለሽ ነው ይህ ሙቀጫ አንገት እንደዚህ ይክ ያንደዚህ አበጥሽ ከሆንሽ አይሰራም። አንገት እንደኔ እንደዚህ እሚል አንገት ሲኖርሽ በስታይል ታሳያለሽ። ዝርያ ትከሻሽ ወርዷል። እንጥልሽ እውረድ አይኔ አይታይም እንዴት ታየኛል እኮ ስታይሉ በፈለግሽው በዚህም ታወርጀዋለሽ፣ ስፈልግ በዚህኛ ወርዷል። this is the style fashion design ትያለሽ። ኖጇለሽ በጣም በጣም በቃኔ በህይወት እንዲውል ያላቅ ምኑ ደስ ይልሻል? ሁሉ ነገሩ፣ ሰው ጩኸቱ፣ ደስ ይላል። ጩኸቱ ሳይቀር ለአንድ ደቂቃ ብታገኙ ወይም ለአስር ደቂቃ ምን አይነት መልእክት ታስተላልፊለታለች በአካል? ምን ቡጭቅጭቅ አርቂ ስጋም፣ ልክስ እኔ ማጠርጥሬ እኮ ነው የገባው። ስድስት ሰዓት አለፈ። አሁን እድሉን አታገኝም ድጋሚ ላታገኙት፣ ያለሽ ሚሰማሽን ስሜት ሼር አርጊው። ናሆሜም ቤተኛ ስለሆነ ንገሪውና አለሽ ማለት ዳር ነሽ። ያረ ምንም የለኝም። ምንም ምንም የለኝም እኔ አለኝ እኔ አለኝ። ይቅርታ እኔ አለኝ ነው ሊመታ ነው። እንዳታስገባስ እዛ ዘፈር ሲመጣ ማለት ነው። ምን ቁጥር ነው?